የዛሬው አጀንዳችን የ2018 በጀት ዓመት የመጀመሪያ ሩብ ዓመት የፓርቲ ስራዎች አፈጻጸም መገምገም ነው። ያው እንደሚታወቀው ፓርቲያችን በሁሉም ዘርፎችና መስኮች ስኬታማ ጉዞ እያደረገ ይገኛል። እንደ መሪ ፓርቲ የኢትዮጵያን ስብራቶች የሚጠግኑና ከፍተዋን የሚያረጋግጡ ውጤታማ ስራዎችን እየሰራ ይገኛል። በየቀኑ ፕሮጀክቶችን መመረቅ የተለመደ ተግባር ሆኗል። በፓርቲ ስራም የፓርቲያችንን ተቋማዊ አቅም ወደ ላቀ ደረጃ የሚያደርሱ ውጤታማ ስራዎችን እየሰራን እንገኛለን። ከፍተኛ ውጤትም ተመዝግቧል። በሁሉም ዘርፎችና መስኮች ላስመዘገብናቸው ላስመዘገብናቸው ስኬቶች ያበቁን አምስት ምስጥሮች አሉ ብለን ነው የምናምን የመጀመሪያው ለኢትዮጵያና ለፓርቲያችን በሚመጥን መልክ ከፍ አድርጎ ማቀድ። ይሄ ደግሞ የአሻራ ፖለቲካ አቅጣጫችንን መሰረት ያደረገ ነው። ስለሆነም የአሻራ ፖለቲካ አቅጣጫችንን መሰረት በማድረግ እንደ ፓርቲ ለፓርቲያችን የሚመጥን እንደ መንግስት ደግሞ ለኢትዮጵያ የሚመጡ እቅዶችን በማዘጋጀት ነው ወደ ስራ የምንገባው። ስለዚህ አንዱ ለስኬት ያበቃን ጉዳይ ይሄ ነው። ሁለተኛው በመደመር እሳቢያችን ሁሉንም አቅሞች ደምረን ለመጠቀም ጥረት ስለምናደርግ ነው። የፓርቲ አቅም፣ የመንግስት አቅም፣ የግል ሴክተሩን አቅም፣ የህዝቡን አቅም እንደ ሀገር ያሉንን ጸጋዎች፣ እድሎች፣ አቅሞችን ሁሉ ደምረን ለመጠቀም ጥረት ስለምናደርግ ነው፣ ለውጤት የበቃ ነው። ሶስተኛው ምስጢር በፕራግማቲክ እይታ በየአካባቢው ያለውን ተግባራዊ እውነታ መሰረት አድርገን ስለምንሰራ ነው። እንደ ሀገር አቅደን ወደ ስራ እንገባለን። ወደ አፈጻጸም ሲገባ በየአካባቢው ያሉ ተጨባጭ ሁኔታዎችን መሰረት አድርገን፣ በየአካባቢው ያሉ ጸጋዎችን እድሎችን መሰረት አድርገን፣ በየአካባቢው ያሉ አቅሞችን መሰረት አድርገን ነው ምንሰራው። ስለዚህ ሌላው ለውጤት ያበቃን ጉዳይ ይሄ ነው ብለን መውሰድ እንችላለን። አራተኛው በፍጥነትና ፈጠራ መርህ በአንድ ቀን የብዙ ቀናት ስራ በአንድ ወር የብዙ ወራት ስራ በአንድ አመት የብዙ አመታት ስራን ስለምንሰራ ይህን ነው። ይህን ስናደርግ ደግሞ ጥራትን ኮምፕሮማይዝ በማድረግ ሳይሆን ስራዎች ጥራታቸውን፣ ደረጃቸውን፣ ስታንዳርዳቸውን ጠብቀው ነገር ግን በፍጥነት እንዲሰሩ ስለምናደርግ ከዛም በተጨማሪ የጊዜ አጠቃቀማችንን በከፍተኛ ደረጃ ስላሻሻል ነው። አምስተኛው ለውጤት ያበቃን ምስጢር ፈተናን ወደ ድል የመቀየር መርህን ስለምንከተል ነው። ይህም በተግዳሮት እንዳንቆም በፈተና እንዳንሸነፍ ፈተናን እንደ ፈተና ብቻ ሳይሆን እንደ ድልም ቆጥረን ስለምንንቀሳቀስ ባለፉት አመታት በርካታ ፈተናዎች የገጠሙ ቢሆንም ቢሆንም እነዛን ፈተናዎች ወደ ድል ቀይረን በመስራታችን ለውጤት በቅተናል። ስለዚህ እነዚህን መሰረት አድርገን ስለሰራ ነው ለውጤት የበቃ ነው። በ2018 በጀት ዓመትም ይህንኑ አጠናክረን የቀጠልንበት ሁኔታ አለ። ስለዚህ በዛሬው መድረክም በተለይ ከፓርቲ ስራዎች አኳያ እነዚህን አቅጣጫዎች በመከተል የሰራናቸው ስራዎች ምን ይመስላሉ ሙን ውጤት ተገኘ፣ በሂደት የገጠሙ ተግዳሮቶች ምን ይመስላሉ፣ እንዴት እንሻገራቸው የሚለው ላይ የምንወያይ ይሆናል። በመሆኑም የዛሬው መድረክ አራት ዝርዝር አላማዎችን እንዲያሳካ ይጠበቃል። የመጀመሪያው እንደ አንድ አካል በጋራ ያቀድነውን እንዴት ፈጸምን የሚለውን በጋራ መገምገምና ያለንበትን ሁኔታ ምን ይመስላል የሚለውን የጋራ መግባባት መፍጠር ነው። ይሄ ደግሞ የክትትልና ድጋፍ ሥርዓታችንን በአግባቡ ተግባራዊ እንድናደርግ ያስችለናል። በክትትልና ድጋፍ አግባባችን በአመቱ መጀመሪያ ላይ በእቅዱ ላይ መግባባት፣ ያንን እስከታች ድረስ ለሚመለከታቸው ሁሉ ኦሪንቴሽን መስጠት፣ ማስጨበጥ፣ ያን መሰረት አድርገው እንዲያቅዱ ማድረግ እቅዱን በውጤታማነት ተግባራዊ ለማድረግ ብቁ ዝግጅት እንዲያደርጉ ማድረግ እና ወደ ስራ ማስገባት ነው የመጀመሪያው ተግባራችን። ከዛ በመቀጠል በየሶስት ወሩ በእንደዚህ አይነት መድረክ ተገናኝተን ያቀድናቸው ስራዎች እንዴት ተፈጸሙ፣ ምን ውጤት ተገኘ፣ ምን ተግዳሮት ገጠመን፣ እንዴት እንሻገር፣ በቀጣይ ምን ምን ጉዳዮች ላይ እንረባረብ፣ የሚለውም በጋራ የምናይበት ሁኔታ እንፈጥራለን ብለን አስቀምጠናል። ያንን የክትና ድጋፍ አግባባችንን በዲሲፕሊን ተግባራዊ እንድናደርግ የሚያስችለን ነው ማለት ነው። ይሄ አንድ አካል በመሆናችን ደግሞ በጋራ የሰራናቸው ስራዎች ደምረን አይተን ምን ውጤት አስገኙ የሚለውን ለማየት የሚያስችለን ስለሆነ አንዱ ዓላማ ይሄ ነው ማለት ነው። ሁለተኛው ይሄ መድረክ እርስ በርስ እንድንማማር፣ ክልል ከክልል እንዲማር፣ ዘርፍ ከዘርፍ እንዲማር ለማድረግ የሚያስችለን ነው ብለን ነው የምናምነው። ይህም በማድረጋችን በክልሎች መካከል በአካባቢዎች መካከል በዘርፎች መካከል ያለውን የአፈጻጸም ልዩነት ለማጥበብ ያግዘናል ብለን ነው የምናስበው። ሶስተኛው የመድረኩ ዓላማ ተደርጎ የሚወሰደው በአጠቃላይ እንደ ፓርቲ በተለይ ደግሞ በየአካባቢያችን በየዘርፋችን ባለፉት ሶስት ወራት የገጠሙ ፈተናዎች፣ ችግሮች ሊኖሩ ይችላሉ። እነዛ ችግሮች ላይ በመዋየት የጋራ መፍትሄ የምናፈላልግበት ሁኔታ መፍጠር አለብን ማለት ነው። ስለዚህ ይሄ መድረክ ያጋጠሙን ችግሮች፣ በሂደት ያጋጠሙን ተግዳሮቶች ለመፍታት የሚያግዙ የመፍትሄ ሀሳቦችን የምናመነጭበት የጋራ የምናደርግበት መድረክ እንዲሆን ነው የሚጠበቀው ማለት ነው። አራተኛውና የመጨረሻው በቀጣይ ርብርብ ልናደርግባቸው የሚገቡ ጉዳዮችን ለይተን በእነሱ ላይ ጋራ መግባባት ፈጥረን ወደ ስራ ለመግባት ያስችለናል ብለን ነው የምናስበው። ምንም እንኳን ዓመቱ መጀመሪያ ላይ እቅድ ያቀን ቢሆንም እንደ ፕራግማቲክ ፓርቲ በአፈጻጸም ሂደት የታየውን መሰረት አድርገን አጠቃላይ ያለውን ሀገራዊ ሁኔታ፣ የፓርቲ ሁኔታ መሰረት አድርገን ዓለም አቀፋዊ፣ አህጉራዊ፣ ቀጠናዊ ሁኔታን መሰረት አድርገን በቀጣይ ትኩረት የሚሹ ርብርብ ልናደርግባቸው የሚገቡ ጉዳዮች ካሉ ለይተን በነዛ ላይ ተግባብተን ወደ ስራ ለመግባትም ያግዘናል ብለን ነው የምናስበው። ስለዚህ እነዚህን አራት ዝርዝር ዓላማዎች ይህ መድረክ እንዲያሳካ ይጠበቃል።